ን ግዛው ነጋልሽ ደግሞ ምንልሽ? እሽ ስልኩን ቁጭ አርገውና ስማኝ ስማኝ ስቲስማንዘው ለእና ኢንቪቴሽን ወረቀት ልልክላ እና የዚህ መታ እረፍት እንድታደረግ ልጆችን እንድታይ ይፈልጋለሁ። እናትም እናት እኮ ነበረች ነበረች። አው ግን እኔ አሁን እንድትመጣ ፈልጋ አይ መምጣት አለባት እንደዛ ሆነ ሁለቱ እንዴት አንድ ላይ ይመጣሉ መኝታ ክፍሉ እኮ በጣም ጠባብ ነው ለአንድ ሰው እንጂ ለሁለት ሰው አይሆንም ተደራራቢ አልጋ እናደርግላቸዋለና እንዴ ያማህል እንዴ ምን ነው እና እናትህ እና እናቴ አንድ መኝታ ቤት ተደራራቢ አልጋ ላይ ተኙ ነው እንዴ ታዲያ ፈጣሪ ሆይ ያንቺ መጣይ እኔ ልትቃይ ምን አለ ለምንድን ነው የምንፎካከረው ይተዳራለን እንዴ እንዴት ነው ቢመጡ፣ ሰው ምን ይለኛል? እኔንስ እስቲ አስብ፣ አገር ቤት ምን ይሉኛል? እሷ እናቷን ወስዳ፣ እሱ ግን አይወስድም። አይወስድ ና እንድታማልች ነው አንተ ለሰው ነው እንደ የምትኖረው። ዘመድ ቤተ ዘመዱ ምን ይለኛል? ለነው እኮ አሁን። አንድ ነገር ልንገርህ እንደው ቢመጡ፣ እኔ እንዲመጡ አልፈልግም። አንድ ላይ እንዲሆኑ አልፈልግም ፍጹም። ቢመጡ፣ የት ሊተኙ ነው አልጋው እኮ? ትልቅ አልጋ የለንም፣ ተደራራቢ አልጋ ነው እና የተደራራቢ አልጋ ልጆቹ ሊለቁ ነው ካልጋ። ሶፋ ላይ ሊተኙ ነው ልጆቹ? ሌላ ክፍል ይተኛሉ። የትኛው ክፍል ነው የሚተኙት? ሌላ ክፍል ይተኛሉ። እዚህኛው ክፍል ግን እነሱ ተደራራቢ አልጋው ላይ ይተኛሉ። ሶፋ ላይ እንዲተኙ ልጆቹ ችግር የለውም እና ለልጆቹ እናመቻቸዋለን ፈጣሪ ሆይ እንዲ የልጆች መብት የሚባል ነገር እኮ አለ እና በእናታት ትንችብኛ ሆን እሺ በእናት መምጣት አለመምጣት አይደለም ስማ ልንገር እና ተደራራቢ አልጋ ላይ የአንተ እናትና የእኔ እናት ይተኙ ነው ላይ እናታቸው ነው እንደዛማ ካልክ እናቴ ከታች ትተኛለች የእኔ እናት ጉልበቷን ያማታል እና እናት ከታች ልትተኛ፣ እናት ከላይ ልትተኛ? ታሸክ መስላስችኛ ትቀልዳለህ። እን የኔ እናት ጉልበቷን ያማታል እና ያንተ እናት ከታች የኔ እናት ደረጃውን ወጥታ ላይ ልትተኛ? ተው እንጂ የኔ እናት ከታች ነው። ፈጣሪ ሆያረ ተው ተው፣ ሸዋን ግዛው እንደዚህ አይነት እልህኛቱን። ይሄ ትዳር ነው ትዳር ነው፣ ፉክክር አይደለም። እንዲ የኔ እናት ስለምትመጣ ያንተናት የግድ መምጣት አለባቸው። አዎ የኔናት በመጀመሪያ ትምጣ ከፈለግሽ። ለምን ያንተናት እህተ ወንድሞች ቤት አይሆኑም? እናት እኮ ነች። እኔ ጋር ነው የምትሆነው። እዚህ አንድ ቤት ጠዋት ማታ ቡና እያፈላው እናት እዚህ ቤት ልትቀመጥ፣ እኔ ከእናቴ ጋር ላለዋ። እንዳለፈው ጊዜ ከእናት ጋር ቁጭ ብላ እኔን ይግኖ ልታደርገኝ፣ ስራ ፈትና አባይ፣ ስራ ፈትና